ሰሜት ቴድሮስ ምልጌታ ይባላል። እዚህ ከመጣው አመት ከሰባት ነው። እርግጥ እዚህ ስመጣ ክብደቴ አሁንም አለ ግን ወደ 18 ኪሎ ቀንሽ ያለው የመጣውበት እኔ ክብደት ለመቀነስ ብቻ ነው። ስኳር፣ ኮሌስትሮል፣ ታይሮይድ አለ እና ግፊትም ቦርደር አንድ ከተማ ውስጥ አንድ ትልቅ የመንግስት ሆስፒታል አሁንም እዛ ክትትል አደርጋለሁ። እዛ ነው አረጋሁ ነው እና እዚህ ስመጣ እነዚህ አራቱ ነገር ይዤ ነው የመጣሁት። እና ክብደቴን ለመቀነስ ነው የመጣሁትኝ ስኳር ምናምን ድናለው ምናምን ጭቅላቴ ውስጥም የለም። እና እዚህ መጣው የመንግስት ሐኪም ቤት ያለው ውጤቴም አለ። እዚህም ሌላ ተመረመርኩ ጀመርኩኝ፣ ክ ክትሉ ጀመርኩኝ አጋጣሚ አንድ ወር ነው ስጀምር ሲጀምር በየሶስት ወሩ እዛ ክትትል አለኝ። አንድ ወር እዚህ መድኃኒት ነው መድኃኒት ልበል ያው፣ ሕክምና ምግቡ መድኃኒት ነው። እሱን እንደወሰድኩኝ ስኳር የሶስት ወር ስመረመር 4.6 4.3 የመጀመሪያው። ከዛ ሐኪም ቤት ሄድኩኝ። ሐኪም ቤት ሄጄ ለምን እዛ የምሄድበት ሐኪም ቤት ደግሞ ከውጪ ብቻ ይዘሽ መተሽ አያምኑሽም። ከራሱ ከዛው ከሐኪም ቤቱ የሁለቱንም ምን አድርገን የመጣው አለኝ ሐኪሙ። አይ እንዴ እንዴ አልኩት። ከዛ ግራ ገባው፣ ሱም አየው የነሱንም ውጤት አየ የዚህንም ውጤት አየና፣ እስቲ ቆያ እንዲያልና ሲኒየር ሐኪም ጠራት። እንደዚህ ነው ምናምን አላት። አይ ምን አርገ ነው አይ እንደዚህ ምግብ ክትትል አድርጌ አሁን መድኃኒት ለዚህ መስጠት አንችልም ማለት እና እስቲ ሶስት ወር ያለ መድኃኒት ቆይና ከሶስት ወር በኋላ ቼክ እናደርጋለን ማለት ነው። ሶስት ወር ያው ምንም ምግብ መድኃኒት ምግብ እንትከታት ይል ሶስተኛ ወር ላይ እንደገና አራት ነጥብ ስድስት ነው። አይ ለዚህም አሁንም መስጠት አንችልን። ዝም ብለው ካንተናልሽን ኮሌስትሮል ነበር። ስኳር ስኳር መድኃኒት እ ዳውሊን እና አንዳንዴ ምንድን ነው ጋልቫስ አሁን ረሳሁት፣ ጋልቫስ እና ይሄ ምንድን ነው ሜትፎርሚን ወስዳለሁ። አሁን እነሱን አቆምኩኝ። ደም ግፊት ቦርደር ላይ ነበርኩኝ፣ ሐኪሙ መድኃኒት ሊሰጠኝ ነበር። እነሱንም አቆምኩኝ። አሁን ታይሮይድ ብቻ ነው ያለኝ። ታይሮይድ እጥረት አለኝ። ታይሮይድ እሱ ነው ትንሽ ሰውነቴ ላይ ችግር እያመጣ ያለው እንጂ እነዚህ እንጂ አሁን አመት ከአምስት ወር መድኃኒት አሉት በየሶስት ወሩ ሐኪም ቤት ቼክ ያደርጉኛል አራት ጊዜ በየሶስት ወሩ ስመረመር አምስት አምስት ነጥብ አምስት እንደዚህ ነው ያለው አሁንም በቅርብ አሁንም እከታተላለሁ ግን እዚህ ስመጣ እኔ ክብደት ለመቀነስ ነው እውነት ለመናገር እሱ ፕሮፌሰር በእርግጥ እንደ ጓደኛም እዚህ ከመጣው ጀምሮ እንደ ወንድም ነው። መድኃኒት እንደሚቆም እያወቅ እንኳን አቁም አላለኝ። መስለምን ነገር ሐኪሞቹ ወሶ ሆናለኪሞቹ ሐኪም ነው። እኔ ሐኪም አቁም ሲላይ ነው ያቆሙት። እኔ ማንም ሰው ምግቡን ስኳሩ ዝቅ ቢል ሐኪም ሳይለው ባያቁም ደስ ይለኛለ። ሐኪሞቹ አቁም አለኝ አሁንም ድረስ አሁንም አሁን በቅርብ እንደውም አለኝ አሁን በቅርብ ሐኪም ጋር መንግስት ሆስፒታል ነው የምታካሙ ብዬሻለ እና እዛ በየሶስት ወሩ ቼካ ነው ቼካ አረጋለሁ። እና አመት ከኦልሞስት ከሰባት ወር ግን አመት ከአምስት ወር መድኃኒት አልወስድም፣ የኮሌስትሮል አልወስድም፣ የስኳር አልወስድም። ደም ግፊትም አሁን የለም ማለት መድኃኒት አልጀመርኩም፣ ግን ቦርደር ላይ ነው ተጠንቀቅ እያለኝ ነበር። ታይሮይድ ብቻ ነው ሙስዶ ታይሮይዱ ደግሞ እጥረት ነው እሱ ትንሽ ሰውነት ላይ እንትን ያደርጋል እንጂ ይኸው እስካሁን ጤነኛ ነኝ። ያመጋገብ ብቻ መቀየር ነው የመጣውትኝ ስኳር ይድናል ምናምን። ሰባት ዓመት ነው መድኃኒት የወሰድኩት፣ እዛው ሐኪም ቤት የምከታተለው ሰባት ዓመት አሁን ስምንተኛ ዓመት ነው በኋላ እና ይድናል ምናምን የሚባል ነገር ሰምቼ አላውቅም። ግን የመጣሁትም እዚህ ስኳር ለመዳን ምናምን አይደለም። እውነት ለመና ክብደቴ በጣም ስላስቸግረኝ ለምን አሽከርካሪ ነኝ፣ እዛው መኪና ላይ ክብደቴ ለመቀነስ እና ትድናለህ ላይ ነበር እሱ እውነት ለመናገር ይቀልዳል እያልኩ ነበር። በውስ ህድን አለ ክብደቴ ሁላ እያለ ያ ሆኖ እሱ ደስተኛ ነበረ ስኳርይ አራት ነጥ ምናምን ሲሆን ደስተኛ እኔ ግን ክብደቴ ለምን አልዳነም አልቀነሰም ብዬ በጣም እናድር ሐኪሞቹ እንደነገርኩሽ ውጤት ይዤ ሲሄድ ምን አድርገን እምጣ ብለው በጣም ሐኪሙን ተሰባሰበው ያቺ ሲሜሯን ጠሯት። በቃ መድኃኒት አቁም አሉ እኔ ሲስተም ከዛ ከምመገበው ከምናም ወጥቻለሁ። አሁንም አሁንም ወጥቻለሁ ማለት ሌላ ምግብ መመገብ ትመገቢያለሽ፣ ግን አይሆንም። ሰውነት እሺ አይልም። ወደዛው እነዚህ ጤናማ አመጋገቦች፣ እንጃ እኔ እንደዛ ነው የምለው። ጤናማ አመጋገቦች እሱ ነው የምጠቀመው አሁንም፣ እና ደስተኛ ነኝ። ስኳር ህመም ያለበት ሰው በደንብ ያውቀዋል? ምን ምን አይነት ስሜት እንዳለው፣ ምን አይነት ድብርት እንዳለው፣ ምን አይነት ከሰው ጋር ጸባይሽ ይቀየራል። ብዙ ነገሮች ያሁላ ነገር አሁን ሰላም ላይ ነኝ፣ በጣም ሰላም። እኔ እኔ ሎዛ ያንስ አለ ይሄ መናገር ብቻ አይደለም፣ ሌላ ነገር ይገባዋል። ለምን ሁሉም ሰው መጥቶ ቢያዩ ደስ ይለኛል። እኔ የታመመ ብቻ ሳይሆን ያልታመመ ዝም ብሎ ደቱ ይጨምራል መቶ ቼክ ቢያደርግ በጣም ደስ ይለኛል። ማለት ምግብ ነው፣ ዞሮ ዞሮ ምግብ ነው የምትመገቢው፣ ሌላ ነገር አይደለም። የተቀመሙ ምናምን የሚሰጥ ምን አይነት አይደለም፣ በቃ ምግብ ነው ምግብ ከነበረው ያኗኗር ዘይቤ ወደዚህኛው መመለስ ነው እና ይድናል ለማለት ነው። ስኳር ይድናል። አይድንም ነው የሚባለው ብዙ ጊዜ። ይድናል ምና ተደሰቱበት ነው መደሰት።